የግድ ማውራት አለብን፣ መውጣት አለብን፣ መብላት ብንተኛስ። ማን ብዬ መርዝ የበዛበት ጋዝ ነው አባዬ። ይሄ እኮ ድጋሚ ተወልዶ ነው የሞተ ሳይንቲስት ነው አንተ። ያልጋ ስትል ዝም በል ብያለሁ። ዛሬ ሰላም ሰላም፣ እንዴት ናችሁ? ሳምሪ ቲዩብ ነን። በሁለተኛ ቪዲዮችን ተመልሰናል። በመጀመሪያው ቪዲዮችን በአሳያችሁን ፍቅርና አክብሮት ከልብ እናመሰግናለን። አሁን ወደ ሁለተኛ ቪዲዮችን እንሄዳለን። መልካም ቆይታ ይሁን ሶስት ቁጥር ላይ ሄደህ ግንባሩን በድንገት ብልቅ ታረግልኝ። ከዛ መፈታተሽ ነው። ገና ሶስት ቁጥር ገና ሶስት ሁለት አንድ፣ እኮ ሶስት ሁለት አንድ አላልከኝም እኮ። ሶስት ቁጥር ማለት ምን ማለት ነው እኔ

ል በደህና ነገር ሊከሰነው ለካ ተሳነማ መ ወስልሚገርም የሚገርም የሰርቆት እንትን ነው። ተመችቶናል። ኤክስፒሪንስ እንወስዳለን። አሪፍ ነው። አሁን ላይ የልጆች መጫወቻ በጣም ስለተወደደ አሪፍ ነው። አሪፍ ነው። ተመችቶናል። ሽረ ነው ሰውየው የምሩን የደነገጠው፣ አስባችሁታል። የምር ሻይ ኖሮት ቢፈስበት ዘሩ

እኔ አታምኝም ማለት ነው። ከበጉ ብልት በላይ ዋናው ብልት ቆጬ ቆጬ ቆጬ የምር ምር በጣም የምወደው ኮሜዲያን በጣም በጣም በጣም ሳይቆጭ አይዞክ እንግዲህ፣ ለዘር መትረፍን እንጃ ብቻ አይዞ ይሰማል ማለት እንዴት እንደመታወታቸዋል ሰውም ይሆን አይመስለኝም። ስራ ቦታችን ላይ ስራችንን በምናከናውን ሰዓት ሴፍቲ ፈርስት ምክንያቱም አካላችን አንድ የሆነ ነገር ከሆነ የምንመልሰው አይደለም። ስለዚህ ጥንቃቄ ያስፈልገናል ብዬ አስባለሁ። አንዳንዴ ግዝም ብለን ተገናኝተን ብንተኛስ ማለት የግድ ማውራት አለብን፣ መውጣት አለብን፣ መብላት ብንተኛስ። ማን ብዬ ልሰይምሽ? ምንወትቼ ድንቅ ልጅ ነሽ ማን ብዬ ልሰይምሽ? ምኑን ትቼ ማን ልበልሽ? ፍጹም ድንቅ ልጅ ነሽ ፍጹም ድንቅ ልጅ ነሽ ብሏታል። እንግዲህ ነባ ወጪ ቆጣቢ ናት። አትበላም፣ አትጠጣም፣ አታወራም፣ ጀስት መተኛት ብቻ። ሄልሙን ከሱ ይሆናል እንግዲህ እሺ መሮጡን ሩጥ። መጀመሪያ ቢያንስ ቀበቶውን በስርዓት አታስረው። ቀረተው ግን ተው። ሴቶቹን ወንዶቹን ፈጃቸው። ግንቦቹ አለቁ። አሁን ደግሞ ቀበቶ ላይ ለምን ገባ? ምሴ እራስሽ

ወይኔ ብርቅ ይገሏታል። ሞታለች። እስር ቤት ነው ልጅ። ለፖሊስ ልትናገር ነው ን አዎ። ናሳስርሀለሁ። መሞት ትፈልጋለህ? አልፈልግም። ልግል አትግደለኝ። ይማዛሪያ ተረጋጋ። እስኪ ተረጋጋ። ገላለሁ። መሟት መኖር፣ ምርጥ መኖር። ቁጭ በል ቁጭ በል እሺ። እንዳገለኝ እኔ በጣም ነው ሞት የሚፈራው። እሺ ባና፣ ለፖሊስ እንዳትናገር። ሰማይን ፍቅር ለአንተ ቴክስት እልካለሁ ብዬ ተሳስቼ ለአባተ ላኩላቸው። ምን ብለሽ? ያው በጣም ስለናፈከኝ ዛሬ አብረን ነው የምናደረው ቸኮሌት መግዛት ደግሞ እንዳትረሳ ብዬ ተሳስቼ ለሳቸው ላኩላቸው። በጣም ነው ያፈርኩት። አሁን አንብበውት ከሆነ እና ቴክስቱን አንብበውት ይመጣል ብለሽ ፈርተሽ ነው። መተናል መተናል መተ አባዬ፣ ቴክስቱን አንብበው ነው ነው የመጣው? የምን ቴክስት? ናፍቃችሁኝ ነው እንጂ መጣሁት እ አላልኩሽም አባዬ ሲጀመር ቁስያለ አንቺም ዝም ብለሽ ትታካብ ነው በእርሶ መዘንጌይ ምን ፈለግ መሰፈቅል ፈልጌ ነው ባለፈው ሰራው ላረል አሁን እንኳን ለእናቷ ነውነው። እና ደግሞ ወንድሟን ቆሞ መሽናት እንዳይችል፣ አባትየውን ደግሞ አንድ እግሩን አስረዝሙ አንድ እግሩን እንዲያሳጥሩልኝ፣ ለእህትየው ደግሞ በሳቀች ቁጥር አንዳንድ ጥርስ እንዲረግፍባት፣ ከዛ ደግሞ ሙሉ ቤተሰቡን አፋቸውንም ጆሯቸውንም ይደፍኑልኝና በምልክት ቋንቋ እንዳያወሩ ጣታቸውንም ይቆርጡልኛል። ችግር የለውም፣ ይቻላል። ጥሩ ጥሩ ሀሳቦች ነው ይዘህ የመጣው። እሺ ሌላስ? ይሄ እንኳን ስለሚያሳፍር ፊቴን ባያዩት ደስ ይለኝ ነበረ። እንደ ሌሎቹ መጋረጃ የሉትም እንዴ? መጋረጃ እንኳን ትንሽ ተወዶብኝ ነው ያው። እኔ ጀማሪ ስለሆንኩኝ ቀስ ብዬ ገዛለሁ ብዬ ነበረ። ግን ለምን እንደሚደረግ አሁን ገባኝ። ስማሪፖስቶን ፎቶ ላሳይክማ እስኪ። አላምረም። አታምሪም ሴቶቹን ጓደኞች ራ ሳይቻቸው በጣም ነው የምታምሪው ነበር ያሉኝ። እሺ እነሱማ አመድ ውስጥ ተንከባለሽበት ውስጥ ነክረሽ ምናምን አላምርም ብትያቸው ወይኔ እንዴት አቧሽ ነው የምታምሪው ነው የሚሉሽ እነሱ ናምነሽ እንዳፖስቹ ነግሬሽ አሉ አውቀ ነ የምሬን ነው። የእንቁራሪት አገጭ ነው ምትመስዩ እኔ ብታምሪ ምን አስደበቀኝ። ከባድ ነው ሞራሏን መካት አደለም የሚባለው። ይጨፈላልቃት ሲጀመር፣ ወንድ ቤስት ፍሬንድ እና ሴት ቤስት ፍሬንድ ገብቷቸዋል። ከትዳር በፊት ሴት እሱ እንደ ግንኙነት ነው ማለት እንደ ልጁ ጥማት ይወሰናል። እኔ እነዚህ መንገድ ላይ የሚጠየቁት እና የሚመልሱት መልስ ሆም ብሎ ለማሳቅም የሚሆን ነው የሚመስለኝ። ምክንያቱም በጣም በቃ አራምባና ቆቦ የሆነ መልስ ነው የሚመልሱት። እንደገና ደግሞ ስ ዊርድ በጣም

በአሁን ሰዓት በነፃ እኮ እየሰጡ ነው ድንግልናዋን በሰባት መቶ አንዲት ኢትዮጵያዊ ድንግልናዋን በሰባት መቶ ሰማንያ ሺህ ለባለ ሀብት ሸጣ አሁን ሀብታም ሆናለች። መልስ ይኖራል። በጣም ደስ ይላል። በአሁን ሰዓት በነፃ እኮ እየሰጡ ነው ድንግልናዋን በሰባት መቶ ሀምሳ ሺህ ብር ማለት ልክ ነው። ሁሉም ሰው ይኖረዋል። አስባችሁታል? 750 ሺህ ዶላር ያው እየመከርኩ አይደለም ሪከመንድ እያደረግኩ አይደለም ግን አመረሩት እኮ እንደ ሁሉም ህፃናት የሚያደርጉት ነው። አካበዱት በጣም በጥይት አይዟችሁ እንግዲህ፣ የተረፈው ወደ ቤት ይግባ። እንዳይለምዳችሁ ድጋሚ። ያው ጨዋታም ከሆነ በእኛ ጊዜ ይቀርቷል። እንደዚህ ባይሆን ነበር የሚገርም። ድምፁ ራሱ ሲያስፈራ አንተ ቀኝ፣ አረ ሚስ ምን ነው ደብረውሀል ዛሬ? አንቺ በያ መጣሽ? አዎ፣ አንድ መጥፎ አንድ ጥሩ ዜና አለኝ።

ቀጭን እግረ ወፍራ እንደሚባለው ማለት ነው። ጉደው ነፍሳቸውን አስይዘው እኮ ነው። እውነት በጣም ከባድ ነው። በጣም ያስፈራል። እንግዲህ ሁሉም የሀገራችንም ከሀገራችን ውጭ ያሉንም ያሉትን ሹፌሮች በጣሪክ ደም ከፊታቸው በሰላም አውጥቶ በሰላም ይመልሳቸው ለቤተሰባቸው ብቻ ሳይሆን ለሀገራችንም በጣም ጠቃሚ ስለሆኑ ማለት ነው። ያስፈልጋቸዋል። ኦክሲጅን ብዙ አለው። ስለዚህ ያው ኦክሲጅኑ ቶክሲክ እንዳይሆን አባዬ ቀይረው፣ ዜና እንዳያመልጥ ዩዲስ ማጆሪቲም እንደዛው ነው። መርዝ የበዛበት ጋዝ ነው አባዬ። ይሄ እኮ ድጋሚ ተወልዶ ነው የሞተ ሳይንቲስት ነው። አንተ ያልጋዝተህ ዝም በል ብያለው ዛሬ ተማሪ ያለው እናቴ ጋር ባየው በቤት ውስጥ አንድ እቃ የሚተርፍ አይመስለኝም። ባገኘችው ነገር ጠቅላላ ነው። አናት አናቴን አናት አናቴን የምትለኝ። እንኳንም አመለጥን። ያው እና እንትኑ ደግሞ መፍትሄው ተመችቶኛል። እዚህ ድረስ ከደረሳችሁ ቪዲዮ ተመችቷቸዋል ማለት ነው። ስለዚህ ሰብስክራይብ፣ ላይክ እና ሼር በማድረግ አበረታቱን ቀጣይ ሳምንት በሚያስደስት አቀራረባችንም በተሻለ መንገድ እንድንመጣ ድጋፋቸው አይለይም።